ወንጀልና ቅጣት መቼቱ የ19ኛው ክፍለ ዘመን ሩሲያ ናት። በማኅበረሰቡ ውስጥ ስር የሰደደ ድህነት ተንሰራፍቷል። ወንጀል ተፈጽሟል። የወንጀሉ ሰለባዎች አንዲት አራጣ አበዳሪና እህቷ ነች። የተገደሉትን በመጥረቢያ ነው። ነፍሰ ገዳዩ ራስኮልኒኮቭ ይባላል። ለመሆኑ ይህንን ዘግናኝ ወንጀል የፈጸመው ራስኮልኒኮቭ ማን ቢሆን ነው? ራስኮልኒኮቭ በአንዲት ትንሽ ጨለም ያለች አፓርታማ ውስጥ የሚኖር ድሃ ተማሪ ነው። በባህሪው ገለልተኛ፣ ቁጡና እብሪተኛ ነበር። ራስኮልኒኮቭ በ19ኛው ክፍለ ዘመን ሳይሆን ዛሬ በመካከላችን ቢኖር የሚያሳየው ባህሪ በአእምሮ ህመምተኝነት ያስፈርጀው ነበር። ራስኮልኒኮቭ አራት አበዳሪዋን የሚገድልበት ትዕይንት አንባቢ አእምሮ ውስጥ ለዘላለም ተጣብቆ የሚኖር ነው በጊዜው አራት ማበደር ሩሲያ ውስጥ ማህበራዊ ሰንኮፍ ነበር። ታዲያ ዶስቶቭስኪ ልቦለድን ያነበቡ ስድስት ወጣቶች በእውኑ ያሉ አራጣ በዳሪዎችን አበዳሪዎችን በመፍለጫ ገለዋል። ልቦለድ እንዲ ሲረቀበ ተበደረዋል። ራስኮልኒኮቭ ለፈጸመው ወንጀል በቂና አሳማኝ ምክንያት አለኝ ብሎ ያምናል። ደራስኮልኒኮቭ ከሆነ ማኅበረሰቡን እላዩ ላይ ተጣብቀው የሚመጡት መሽገሮች አሉ። በሌላ በኩል ደግሞ ከተራው ማህበረሰብ በላይ የሆኑ ልዩ ሰዎች አሉ። እነዚህ ሰዎች ለማህበረሰቡ እስከጠቀመ ድረስ መዥገሮችን ለማስወገድ ስልጣን አላቸው። ድርጊታቸውም ለማህበረሰቡ ውለታ እንደመዋል ነው ብሎ በጽኑ ያምናል። ለበለጠው ጥቅም ሲባል ሞራላዊ ሕጎችን የመሻር ስልጣን ይሰጣቸዋል። እንደ ናፖሊዮን ያሉ ታላቅ ሰዎች ከሞራል በላይ ናቸው። ራስኮልኒኮቭ ወንጀሉን ከፈጸመ በኋላ ደራሲውም አንባቢውም መጽሐፉም ብዙ ጊዜያቸውን የሚያጠፉት በራስኮልኒኮቭ አእምሮ ውስጥ ነው። ደግሞም የበለጠ ሌላ ቦታ የለም። የመጽሐፉ አስደናቂነት የሚመነጨውም ከዚህ ነው። መጽሐፉ ለስነልቦና ባለሙያዎች ዘወትር የማትነጥፍ ላም ናት። መጽሐፉ ግዙፍ ስነልቦናዊ እውነቶችን የታቀፈ ታላቅ ሰነድ ነው። ከመጽሐፉ ግዙፍ ጭብጦች መካከል አንዱን እንመልከት። የፖሊስ አዛዡ ራስ ኮልኒኮቭን በአራት አበዳሪዋ አሮጊት ግድያ ጠርጥሮት ነበር። ምንም ተጨባጭ ማስረጃ ሊያገኝ ግን አልቻለም። ዓለም ሁሉ ቢከሰን ልናታልል እንችላለን። ህሊና ግን ሌላ ምስክር አያስፈልገውም፣ ራሱ በቂ ምስክር ነው። ህሊና 24 ሰዓት ሙሉ ንቁ ሆኖ ይከታተለናል። ከህሊና አቅም ውጭ የሆነ አንድም ነገር የለም። ስነ ልቦና ባለሙያዎች ደግመው ደጋግመው ለህሊናችሁ ታማኝ ሁኑ የሚሉን ለዚህ ነው። በጣም ጠቃሚና መሰረታዊ ጥበብ ስለሆነ ነው። የሰው ልጅ ውድቀት የሚጀምረው ህሊናውን ለመሸወድ የሞከረ ጊዜ ነው። በሄድንበት ሁሉ ተከትሎን የሚሄድ ስንተኛ፣ የማያንቀላፋ የማይደግመው በአጠቃላይ ህሊና በሁላችንም ውስጥ ያለ የእግዚአብሔር ድምፅ ነው። ራስ ኮልኒኮቭ ዓለምን ሁሉ አታለለ። ራሱን ማታለል ግን አቃተው። በረቂቅ ጥፍሮቹ ነፍሱን የሚቧጥጠውን ህሊናውን ዝም ማሰኘት አልቻለም። የራስ ኮልኒኮቭ ዓለም የሚነግረን ሰዎች የምርጫዎቻቸውን ውጤት እንደሆኑ ነው። ሁላችንም በየቅጽበቱ እንመርጣለን። ትልቁ ነገር የምርጫችንን ውጤቶች እንዴት ተቀብለን እናስተናግዳለን ነው። እኛነታችን የሚበጀው በዚህ ሂደት ነው። ታዲያ የራስ ኮልኒኮቭ የጥፋተኝነት ስሜት ገጸ ባህሪው ጋር አይቆምም! አንባቢ የሚሰማል። ይህ የታላቅ ደራሲና ስነ ጽሁፍ ባህሪ ነው። ስነ ጽሁፍ ሐሳብ ካላሰረጸ፣ በስሜት ካላንገላታ ምኑን ስነ ጽሁፍ ሆነው ነው? ራስኮልኒኮቭ ወደ ላህያ ቢሆንም በዙሪያው የሚጨነቁለት ብዙ ሰዎች አሉ። የፍልስፍናው ሕጸጽ አይታየውም። ራሱን በሌሎች ቦታ አስቀምጦ ስሜታቸውን ሊረዳ አይሞክርም። ራሱን ብቻ የበላይ አድርጎ ስለሚመለከት መብት እንጂ ግዴታ እንዳለበት አይረዳም። መጽሐፉ ሌሎችም ገጸ ባሕርያት ተጨማሪ ንዑስ ሴራዎችም አሉት። የራስኮልኒኮቭ እናት፣ እህቱ እንዲሁም የእህቱ እጮኛ ይጠቀሳሉ። እህቱን ሊያገባ የተዘጋጀው ሰው ሀብታም ነው። ሁለቱን ያቆራኛቸው ይሄ ሀብት ነው እንጂ በመካከላቸው ፍቅር የለም። ራስኮልኒኮቭ የእህቱን እጮኛ ካየው ጊዜ ጀምሮ አልወደደው። የራሱ ጣጣ ተጨምሮበት ሌላ ሐሳብ ሆነበት። የከተማው ወንጀል መርማሪ ፖሊስ የአራጣ አበዳሪዋን የገደላት የገደላት ራስኮልኒኮቭ እንደሆነ ከመጀመሪያ ጊዜ ጀምሮ አልተጠራጠረም። ነገር ግን ሕግ ተደግፎ የሚቆመው በማያጠራጥር ማስረጃ ነው። ወንጀል መርማሪው ደግሞ ያንን አላገኝም። አንዳንዴ መጽሐፉ ለብዙ ገጾች ያለምንም ድርጊት ሊሄድ ይችላል። ለብዙ አንባቢዎች አሰልቺ ሊሆን ይችላል። ሕፃናት ጭር ሲል አይወዱም። የማያቋርጥ ድርጊት ይፈልጋሉ። ያንን ደግሞ ማግኘት የሚቻለው ከዶስቶቭስኪ ልብ ወለዶች ውስጥ ሳይሆን ከርካሽ ልብ አንጠልጣይ ልብ ወለዶች ነው። ስነ ጽሁፍ ዓለም አቀፋዊ ነው። ማንኛውም ታላቅ የሥነ ጽሁፍ ሥራ ወደ አንባቢ ቋንቋ ሲተረጎም ትርጉም ይሰጣል። የማይተረጎመው ስም ብቻ ነው። እኔ የሩሲያ ልብ ወለዶችን ሳነብ ከስማቸው በአድነት በስተቀር የሌላ ሀገር ስነ ጽሁፍ እያነበብኩ መሆኑ ውላ አይለኝም። ሁሉም ሀገር፣ ሁሉም ህዝብ ሁለት ነገር አለው። ባህልና ስነ ልቦና። ባህል አካባቢያዊ ሲሆን፣ ስነ ልቦና ዓለም አቀፋይ ነው። የሩሲያ ደራሲዎችን የምታደንቀው ይሄ ነው። የሩሲያ ልቦለዶችን ስታነብ ገጸ ባህሪያቱ ሰው መሆናቸውን እንጂ ሩሲያዊ መሆናቸውን ትረሳለ። ከባህሉ የስነ ልቦናዊ መገለጥ ይበረታል። የሩሲያ ስነ ጽሑፍ ከመላው ዓለም የላቀ መሆኑን የምትረዳው ይሄ ነው። የሩሲያ ደራሲያንና መጽሐፎች ስነ ልቦናዊ ጥበብ የጠገቡ ድርሳን ናቸው። ከሩሲያ ውስጥ ደግሞ ዶስቶቭስኪ ቁንጮ ሆኖ እናገኘዋለን። ወንጀልና ቅጣት፣ የካራማዞፍ ወንድማማቾች፣ የስርቻው ስር መጣጠፍ፣ ሁሉም የባህሪ ጥናት ናቸው። አንድ መቶ የስነ ልቦና መጽሐፎችን አንብቦ ከሚገኘው እውቀት ሁሉንም የዶስቶቭስኪ ልቦወለዶች ተጠንተው የሚገኘው ጥበብ ያስከነዳል። የትኛውም ትልቅ ልቦወለድ የማይረሱ ገጸ ባህሪያትና ሴራ አሉት። ትልቅነቱን የምር የምንረዳው ለገጸ ባህሪያቱና ሴራው በሚሰጠው ቦታ ነው። የምናነበው ልቦለድ እስከሆነ ድረስ የትኛው መጽሐፍ ሴራ ያስፈልገዋል። ነገር ግን ታላላቅ ልቦለዶች ገጸ ባህሪ መር ሲሆኑ፣ ታናናሾቹ ደግሞ ሴራ መር ናቸው። ለምሳሌ ሲድኒ ሸልደን፣ ዳንኤላ ስቲል፣ አርቪንግ ዋላስ የሚባሉ ተራና ርካሽ የሥነ ጽሑፍ ሥራዎች ናቸው። እውነተኛ ታላቅ ልቦለድ ታላላቅ ገጸ ባህርያትን የሚሰጠን ነው። ይህ ተአማኒነታቸውን የማያጠራጠር መሠረታቸው የማይናድ ብዙ ገጸ ባህርያትን ይሰጠናል። ራስኮልኒኮቭ ራሱ፣ አራጣ አበዳሪዋ፣ እህቷ፣ ወንጀል መርማሪው፣ የራስኮልኒኮቭ ጓደኛ፣ እናትና እህት፣ ሴተኛ አዳሪዋ ሶኒያ ራሱ ወዘተ። መጽሐፉ የሚሽከረከረው በጥፋተኝነት ስሜት ዙሪያ ነው። የጥፋተኝነት ስሜት ብዙ ሊወራለትና ሊጻፍለት የሚገባው ጉዳይ ነው። አይነቱና መጠኑ ይለያይ እንጂ ሁላችንም ለተለያዩ ድርጊቶቻችን አጸፋ የሚሆን ምላሽ ህሊናችን በየቀኑ ያቀርብልናል። ማኑ ከህሊናው ጋር ያልተፋጠጠ ሁላችንም ራስኮልኒኮቭ ነን። ማለቴ ሁላችንም ቡትቶ የለበስን ነብሰ ገዳይ አይደለንም። ነገር ግን ራስኮልኒኮቭን የሚያሰቃዩ ስሜቶች ሁላችንንም ያሰቃዩን። የደራሲው መልእክትም ይሄው ነው። ሌላው ቁም ነገር ህይወት ማብቂያ የለው። ራስ ኮልኒኮቭ በመጀመሪያ ድሃ ተማሪ ነበር፣ ከዛ ነፍሰ ገዳይ፣ ቀጥሎ በጥፋተኝነት ስሜት የሚሰቃይ ወንጀለኛ እና ንስሐ የገባ ክርስቲያን። መጽሐፉ እዚህ ጋር ሊያልቅ ይችላል። የራስኮልኒኮቭም ሆነ የእኛ ህይወት ዘወትር መፍሰሱን የማያቋርጥ ወንዝ ነው። ህይወት ማለት በየቀኑ የምንጠጋው ነገር ግን መቼም የማንደርስበት ዘለዓለም ነው። ወንጀልና ቅጣትን በዕድሜ በአስራዎቹ በሀያዎቹና በሰላሳዎቹ አንብቤዋለሁ። ለመጨረሻ ጊዜ ካነበብኩት ከአስር ዓመት በላይ ሆኖኛል። ግን ሁሌም የሚታወሰኝ አንድ እንዳነበብኩት ያለ ተራ ልብ ወለድ ሳይሆን እንደኖርኩት አንድ ሕይወት ነው። ወደ መጽሐፉ ዓለም ጠልቄ በገባው ልክ መጽሐፉ ወደ እኔ ጠልቆ ገብቷል። ነገር ግን ምላሽ አንድ አልነበረም። ያስደነቁኝ ያስደነገጡኝ ያስደመሙኝ ነገሮች የተለያዩ አይነት ነበሩ። በየዕድሜው ገና ወደፊትም በአርባዎቹ መጨረሻ ዕድሜም አነበዋለሁ። ያኔ ደግሞ ምን ያስደንቀኝ ይሆን? ይህ ልብ ወለድ ከታተመ መቶ ዓመት አልፎታል። አስደናቂው ነገር የልብ ወለዱ አስፈላጊነት ምንም አልቀነሰም። ያኔ ተገቢ የነበረውን ያክል አሁንም ነው። ታላቅ የስነ ጽሑፍ ሥራ በጊዜ አይደበዝዝም። የዱስቱ ፍስኪ ልብ ወለዶች ስለ ረቂቁ እንጂ ስለ ጉዑዙ አይደሉም። ረቂቁ ደግሞ የማይለወጥና ዘላለማዊ ነው። የዶስቶቭስኪ ልቦወለዶች ወደፊትም ከመቶም ሆነ ከሺህ ዓመት በኋላ መነበብ እንደሚቀጥሉ አፌን ሞልቼ በእርግጠኝነት መናገር ይችላል። የሰው ልጅ ስነ ልቦናው ላለፉት ዐሥር ሺህ ዓመታት እንዲሁ ነበር፣ ለመጪው ብዙ ዓመታትም እንዲሁ ይቀጥላል። አዲስ መጽሐፍ ከማነብ ይልቅ እንደ ወንጀልና ቅጣት ያሉ ልቦወለዶችን ደጋግሜ ማንበብ የሚመርጠው ለዚህ ነው። ጊዜንም ቦታንም ባህልንም መሻገር የሚችሉ ረቂቅ ሥራዎች ስለሆኑ። ወንጀልና ቅጣትን አስደናቂ መጽሐፍ የሚያደርጉት ብዙ ምክንያቶች አሉት። ዋነኛው ግን መጽሐፉ ፍልስፍና ስነ ልቦናም ቀመስ መሆኑ ነው። በእኔ አመለካከት በዓለም ከሁለቱ የሚበልጥ ርዕስ የለም። ከላይ እንደተመለከትነው ራስኮልኒኮቭ ልዩ ብሎ የፈረጃቸው ሰዎች አሉ። ለእነዚህ ሰዎች በሞራል ያልተገደበ ሥልጣን እንዲሰጣቸው ያቀረበው አርጊመንት ወይም መከራከሪያ አንድ ፍልስፍናዊ ሐሳብ። ይህንን ፍልስፍናዊ ሐሳብ ለመተግበር ሲነሳ ግን እንደ ወሬው ቀላል አልሆነለትም። የህሊናውን የማያቋርጥ ስነ ልቦናዊ ድምፅ ማምለጥ አልቻለም። ፍልስፍናና ስነ ልቦና በመጽሐፉ ተሰናስለው የሚገኙት እንዲህ ነው። የትኛውም ፍልስፍናዊ ሐሳብ የሚፈጥረው ስነልቦናዊ ውጤት በአግባቡ ካልተጠና መዘዙ ብዙ ሊሆን ይችላል። ከመጽሐፉ ስነ ልቦናዊና ፍልስፍናዊ ዳራ ባሻገር ማኅበራዊ፣ ፖለቲካዊ፣ ሃይማኖታዊ ጭብጦችም ይዳስሳል። እነዚህ ሁሉ ተዋቅረው በአንድ ላይ ሲመጡ እንደ ወንጀልና ቅጣት ያለ ልጨኛ ስነ ጽሁፍ ስራ ይወለዳል። ይህንን ልብወለድ አንብቦ መንፈሱ የማይናወጥ አንባቢ ወዲያውን ወደ አማኑኤል ሆስፒታል መሄድ ይገባዋል። ምክንያቱም ይህ ሰው የሰውነት ባህሪ የሌለው ሳይኮፓዝ ቀጥሎ የራስ ኮልኒኮቭ የጥፋተኝነት ስሜት በእሱ ህይወት ውስጥ እንዴት ተገለጸ? የሚለውን የጥፋተኝነት ስሜቱ በጣም ጥልቅ ከመሆኑ የተነሳ ከመንፈሱ አልፎ አካሉ ታመመ፣ ተጠራጣሪ ሆነ፣ ከሰው መቀላቀል ጠላ። ራሱን እንደ ልዩ ፍጡር የሚቆጥረው ራስ ኮልኒኮቭ ከማኅበረሰቡ ሊቀላቀል አልፈቀደም። በእሱ አመለካከት እሱ የበላይ፣ እነሱ የበታች ናቸው። ነገር ግን ይበልጥ ከህብረተሰቡ በተነጠለ ቁጥር ሐዘኑ ጨመረ፣ መረረ። በነገራችን ላይ ናዚ ጀርመን ከዚህ የተለየ ነገር አላደረገም። ልዩነቱ የመጠን ወይም ስኬል ብቻ ነው። ናዚ ጀርመን የአርያን ዘሮች፣ ባለነጭ ቆዳ፣ ወርቃማ ፀጉር፣ የሌሎች የበላይ ናቸው ብሎ ያምናሉ። አይሁዳውያን፣ ጂፕሲዎች፣ ጥቁሮች፣ አካል ጉዳተኞች ደግሞ የበታች። ለዚህ ነው ስድስት ሚሊዮን አይሁዳውያንን ሲጨፈጭፉ ከሞራል ተጠያቂነት ነፃ እንደሆኑ ለራሳቸው ያሳምኑት። እዚህ ጋር አንድ ቁም ነገር ትዝ አለኝ። ናዚ ጀርመን አይሁዳውያንን በመጀመሪያ ሲገድል በጠመንጃ ነበር። አይሁዳውያን በአንድ በኩል ተደርድረው ይቆማሉ። የናዚ ወታደሮች በሌላ በኩል ሆነው አይሁዳውያን ላይ የጥይት ናዳ ያወርዱባቸዋል። እዚህ ጋር ግን አንድ ችግር ተፈጠረ። የናዚ ወታደሮች በዚህ መልኩ አይሁዳውያንን ከረሸኑ በኋላ በከፍተኛ የመንፈስ ጭንቀት ተጠቁ። ሕሊናቸውን ቧጥጣቸው ስቃዩን መቋቋም አልቻሉም። ይህንን አየና ናዚ ጀርመን የናዚ ሳይንቲስቶችን አስጨንቆ ፍቱን መፍትሄ አገኘ። መፍትሄው የመርዝ ጋዝ ነው። አይሁዳውያን ትልቅ አዳራሽ ውስጥ ይገቡና የመርዝ ጋዝ በቧንቧ ይላክባቸዋል። በጥቂት ደቂቃዎች ውስጥ ሁሉም ጭጭ ምጭጭ ይላሉ። አሁን የሚረብሽ መንፈስ የለም፣ የሚቧጠጥ ህሊና የለም። ግን ሳይንስ ለክፋት ሲውል፣ እውቀት ለስቃይ ሲገዛ ይህ ሳይንቲስት እንዴት ደንቆሮ አዋቂ ነው! ዶስቶቭስኪ በዚህ ሁሉ መካከል ሊነግረን የፈለገው ቁም ነገር በመጨረሻ ህሊናን ማምለጥ እንደማይቻል ነው። ከዚህ ባሻገር ስር የሰደደ ድህነትና ተስፋ መቁረጥ እንዴት ለወንጀል መፈልፈያነት የሚመቹ እንደሆኑ እንረዳለን። ራስኮልኒኮቭ በህሊናው ጩኸት ጸጥታው ሲደፈርስበት፣ ንስሐ የሚያገኘው ሴተኛ አዳሪ በሆነችው ሶኒያ በኩል ነው። ሶኒያ! ጽኑ ክርስቲያን ናት። ራስኮልኒኮቭም በመጨረሻ ወንጀሉን አምኖ ይቅርታ ይለምናል፣ ንስሐም ይገባል። ሶንያ አንድ ተራ ሴተኛ አዳሪ ናት፣ ክርስቲያናዊ መሰጠቷ ግን ፍጹም የሚባል ነው። ከመካከላችን ኃጢአት የሌለበት የለም። ሶንያ ኃጢአቷን አውቃ ይቅርታ የምትለምን ምስኪን ነፍስ ናት። የእሷ ነፍስ ነው ራስኮልኒኮቭን እጁን ይዛ ወደ ንስሐ የምትመራው። እዚህ ጋር ዶስቶቭስኪ እንዲህ ይለናል መከራ ወይም ጥልቅ ስቃይ በትህትና ካስተናገድ ነው ነፍሳችን ዳግመኛ ልትወለድ ትችላለች። ሌላ ቁም ነገር ደግሞ አለ። ራስኮልኒኮቭ በፈጸመው ወንጀል ምክንያት ነፃ ፈቃድ መኖር አለመኖሩን ይጠራጠር ነበር። ከወንጀሉ በኋላ ያደረበት ጥልቅ የጥፋተኝነት ስሜት ግን አንድ ነገር አረጋገጠለት፤ ሞራላዊ ህጎችን ማምለጥ አይቻልም። በመጨረሻ እውነተኛ ነፃነት የሚመነጨው ቅጣትን በማምለጥ ሳይሆን ኃላፊነትን በመቀበል ነው። በመጨረሻ በዓለም ያለው የህግ ስርዓት የማያደርስብንን ቅጣት ህሊናችን ሊያከናንበን ይችላል። ኒቼ ስለ ዶስቶቭስኪ እንዲህ ብሎ ነበር፣ ልማርበት የምችለው ታላቅ ቁም ነገር ያለው ብቸኛ የልብ ወለድ ደራሴ ዶስቶቭስኪ ብቻ ነው። ኒቼ ዶስቶቭስኪን ማድነቅ ብቻ አይደለም ኮረጆታል። የኒቼ ሱፐርማን ወይም ታላቅ ሰው በመጀመሪያ የተወለደው የዶስቶቭስኪ እዝነ ልቦና ውስጥ ነው። ዶስቶቭስኪ ተጽዕኖ ያሳደረበት ታላቅ አሳቢ ኒቼ ብቻ አይደለም። ሲግመንት ፍሮይድም ሆነ ሌሎች ታላላቅ የኤግዚስቴንሻሊዝም ፈላስፎች ከዶስቶቭስኪ ተጽዕኖ አላመለጡ። ታላላቆቹ ሳርተርም ሆነ አልበርት ካሙ የዶስቶቭስኪ ግርፍ ናቸው። ከመጽሐፉ የምንገነዘበው ቁም ነገር ብዙ ነው። ብዙውን ጊዜ ከፍተኛ የማሰብ ብቃት ያላቸው ግለሰቦች ትዕቢትና እብሬት ሊያጠቃቸው ይችላል። የማናለብኝ ስሜት ሊፈጠርባቸው ይችላል። ከዚህ ሊያድነን የሚችለው አንድ ነገር ራስን በሌሎች ቦታ አስቀምጦ የመመልከት ትህትና ነው። ወንጀልና ስነ ልቦና የሚገናኙበት አንድ ሜዳ አለ። የወንጀለኞች ስነ ልቦና በስነ ልቦና ሳይንስ ውስጥ ስነ ልቦናው የማይጠና ነገር የለም። ከግዕዙ ነገር ውጭ የህፃናት ስነ ልቦና የአዋቂዎች ስነ ልቦና፣ የወንዶች ስነ ልቦና፣ የሴቶች ስነ ልቦና ወዘተ እየተባለ ሳይኮሎጂስቶችም ሆኑ የወንጀል መርማሪዎች የወንጀለኞችን ስነ ልቦና ያጠናል። ከዚህ መጽሐፍ ለዚህ ጥናት የሚበጅ ብዙ ቁም ነገር ማግኘት ይቻላል። በነገራችን ላይ ዶስቶቭስኪ መጀመሪያ የወጠነው ሁለት የተለያዩ ልብ ወለዶችን ነበር። አንድ ነፍስ ያጠፋ ወንጀለኛን የውስጥ ሥቃይና በአንድ ሰካራም አባት ምክንያት ስለሚበተን ቤተሰብ ነበር። በኋላ ደራሲው ሐሳቡን ቀየረና ሁለቱንም ታሪኮች አዋህዶ ትልቅ ልቦለድ ሰጠን። ከምንጊዜ ምርጥ የሥነ ጽሑፍ ሥራዎችም አንዱ ሆነ። ይህ መጽሐፍ ታላቅ የሆነው ስለ ረቂቁ የሰው ልጅ መንፈስ ስለሆነ ነው። በሌላ ሰው መንገድ ሄዶ ልክ ከመሆን ይልቅ በራስ መንገድ ሄዶ መሳሳት ይመረጣል። መጽሐፉ ላይም በጣም የምወዳት አባባል አለች። እንዴት ትላለች? ንቃተ ህሊና የሚወለደው ከስቃይ ማህጸን ነው። ቴዲን ከልባ አመስግኝ። አበቃ።